ጤና ይስጥልን፣ የተከበራችሁ አድማጮቻችን ዛሬም እንደ ወትሮ ወደ አዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራሞቻችን ፍጻሜ ድረስ አብሯችሁን ቆዩ እያልን ለቻናላችን አዲስ ከሆኗችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንድትሆኑ እያልን ዛሬ ወደ አሰናደነው መረጃዎች እናልፋለን። ኦፌኮ ኦሮሚያ ክልል ያለው የጸጥታ ሁኔታና የፖለቲካ ምህዳሩን መጥበብ ለምርጫ የሚጋብዝ ስላልሆነም በአዲስ አበባ ብቻ ለመወዳደር መወሰኑን የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራረ ጉድነ ለቢቢሲ ተናገሩ። ፕሮፌሰሩ ከቢቢሲ ጋር በነበራቸው ቆይታ የፖለቲካ ምህዳሩን መጥበብና አስተማማኝ ጸጥታ ለመኖር ብቻ ሳይሆን በኦሮሚያ የሚንቀሳቀሱ ታጣቂዎችም እንዲወዳደሩ እንደማይፈልጉ ገልጸዋል። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራረ በምርጫ ቦርድ መሰረት በተከታታይ ሁለት ምርጫዎችን ያልተሳተፈ ፓርቲ እንደሚሰረዝ ጠቅሰው በዚህ ምክንያት በአዲስ አበባ ብቻ ለመወዳደር መወሰናቸውን ተናግሯል። ከአስር ያላነሱ ፓርቲዎች በጋራ በመሆን በተደጋጋሚ የምርጫ አስቸኳይ ሁኔታዎች እንዲፈጠሩ መንግስትንም ምርጫ ቦርዱንም መጠየቃቸውን ያስታወሱት ፕሮፌሰር መራረም ብዙ የተሻሻለ ነገር የለም ብለዋል። ተወዳዳሪ ካለመጣችሁ ስላሉን ቅዳሜ ሂዳር 20 2018 ዓ.ም አስቸኳይ የማዕከላዊ ስብሰባ አካሄደን በኦሮሚያ አካባቢ ያሉት ሁኔታዎች ከመገመገም በኋላም በሙሉ ድምጽ ኦሮሚያ ላይ ለምርጫ የሚሆን አስቸኳይ ሁኔታ የለም የሚል ውሳኔ ማሳለፋቸውን ነው ተናግሯል። ኦፌኮ ማክሰኞ ሂዳር 23 2018 በወጣው መግለጫ ላይ በመጪው አጠቃላይ ምርጫ ምሳሌያዊ ና ስልታዊ ተሳትፎ የተሰኘም ስትራቴጂን በመከተል በአዲስ አበባ የምርጫ ክልል ላይ እናም ደህንነት ሁኔታ በምርጫ ለመሳተፍ አስቸኳይ መሆኑን የስራ አስፈጻሚ ግምጋማ በሚያጸድቃቸው የምርጫ ክልሎች ብቻ እጩዎቹን እንደሚያቀርብ ገልጿል። ፕሮፌሰር መረራ ከቢቢሲ ጋር በነበራቸው ቆይታ ማንኛውም የፖለቲካ ፓርቲ ለነጻና ፍትሃዊ ምርጫ መጀመሪያ የሚጠይቀው አስቻይ የፖለቲካ ምህዳር አለ ወይ የሚለው ነው በማለት ፓርቲያቸው እንደሌለም እንደሚያምን ተናግረዋል። ምርጫ ቦርድ ገለልተኛ አይደለም ስሉ የተናገሩት ፕሮፌሰር መረረም በተቃዋሚዎች ስምምነትና በጋራ የተቋቋመ ተቋም አይደለም ብለዋል። አሁን ባለው የምርጫ ስነ ስርዓት ቦርዱን ከላይ ጀምሮ እስከታች ድረስ በአንድ ፓርቲ የሚታዘዙ ናም አንድ ፓርቲ የመለመላቸው ናቸውም ብለዋል። ከሁለት መቶ በላይ ቢሮዎች ነበሩን፣ አሁን ግን ሶስት ብቻ ነው ያሉን በማለት በተለያዩ የኦሮሚያ አካባቢዎች ተንቀሳቅሰው የምርጫ እንቅስቃሴን ለማድረግ አዳጋች መሆኑንም ተናግረዋል። ከሁሉም በላይ አስደንጋጭ ሁኔታ የጸጥታ ጉዳይ ነው ያሉት የኦፌኮ ተቀዳሚ ምክትል ሊቀመንበር በተደጋጋሚ እንደተናገር ነው አሁን ባለው የጸጥታ ሁኔታም ኦሮሚያ ላይ ተወዳዳሪ ታዛቢ ማቅረብ፣ ከዚህ በኋላ ደግሞ ተንቀሳቅሶ የምረጡኝ ዘመቻ ለማድረግ አመቺ አይደለም ብቻ ሳይሆን ብዙ የምታሰብ አይደለም ብለዋል። በኦሮሚያ ሰው በነጻ ተንቀሳቅሶ መመላለሱ ችግር ውስጥ ገብቷል ያሉት ፕሮፌሰር መረራም ስለዚህ የአባሎቻችን ሕይወት ለአደጋ ከማጋለጥ ውጭ ትርፍም አናገኝበትም ስሉ ተናግሯል። ከሁሉም በላይ የጸጥታና የፖለቲካ ምህዳሩ እጅግ በጣም እየጠበበ በመምጣቱ በኦሮሚያ ውስጥ ለመወዳደር መወሰናቸው ተናግሯል። ምርጫ ሺዎችን ከቻልቅ ሚሊዮኖችን የምታንቀሳቀስበት ነው የሚሉት ፕሮፌሰር መራረም በምርጫ ተወዳዳሪ ማቅረብ ብቻ ሳይሆን ተወዳዳሪዎቻችንን ዋስትና ይፈልጋሉ በማለት ይህን ማድረግ የሚችልበት የጸጥታ ሁኔታ ለመኖሩን ተናግሯል። የጸጥታ ሁኔታውን ኃላፊነት መንግስት ወስዳሉ ቢል እንኳን በግልጽ ቋንቋ በኦሮሚያ የሚንቀሳቀሱ ታጣቂዎች አይፈልጉም ያሉት ፕሮፌሰር መራረ በዚህ በመካከል አባሎቻችንና ደጋፊዎቻችን ለአደጋ ማጋለጥ እንደማይፈልጉ ተናግሯል። በኢትዮጵያ ውስጥ የሚደረገው ምርጫ ሁለት መሰረታዊ ነገሮች ካልመለሰ ዋጋ አለው ብለን አናስብም የሚሉት የኦፌኮ ተቀዳሚ ምክትል ሊቀመንበር አንደኛው ለዲሞክራሲያዊ ስርዓት አስተዋጽኦ ያደርጋል ወይ የሚለው ነው ብለዋል። እኔ ዲሞክራሲያዊ ስርዓትን ለመላመድ የሚያስችልና ነጻና ፍትሃዊ ምርጫ ይኖራል የሚል እምነት የለኝም። ሁለተኛ ደግሞ ምርጫው ሰላም ሰላምና መረጋጋት ያመጣል ወይም የሚለው ለው በማለት በኦሮሚያና በሌሎች የሀገሪቱ ክፍሎች ያሉት የጸጥታ ሁኔታዎች ሳይስተካከል ይህ አስቸጋሪ እንደሚሆን ተናግረዋል። ኢትዮጵያ ውስጥ ድሮን ቢሆን በምርጫ የህይወት ዋጋ ስንከፍልበት ነበር። አሁን ደግሞ የባሰ ሁኔታ ስለመጣብን ዝም ብሎ አጉል ጨዋታ ውስጥ ላለመግባት ገምግመን ለምርጫ አስቻይ ሁኔታ እንደሌለም በሙሉ ድምፅ ወስነናል። እዚህ ሀገር ምርጫ ማለት መለስተኛ ጦርነት ማለት ነው የሚሉት ፕሮፌሰር መራረም ለደጋፊዎቻቸው ዲሞክራሲ አለ ምርጫ አለ ብለን ህዝቡን ማወዛገብ፣ ስራ ማስፈታት፣ የህይወት ዋጋ ማስከፈል ተገቢ አይደለም ብለዋል። በአሁኑ ወቅት በኦሮሚያ በመንግስትናም በታጣቂዎች መካከል ጦርነቶች እየተካሄደ ነው ያሉት ተቀዳሚ ምክትል ሊቀመንበሩ በክልሉ ከመንግስት ብቻ ሳይሆን ከታጣቂዎችም ጫና እንዳለባቸው ይናገራሉ። አሁን ባለው ሁኔታ ታጣቂዎቹም ምርጫው ነጻና ፍትሃዊ ስለማይሆን ለመንግስት ሽፋን ለመስጠት ካልሆነም እዚህ ውስጥ መግባቱን እንደማይደግፉ ይታወቃል ብለዋል። በኦሮሚያ የሚንቀሳቀሱ ታጣቂዎች ባለፈው አገራዊ ምርጫ በክልሉ በምርጫ ታዛቢነት የተሳተፉ ግለሰቦችን በሌላ ምርጫ ለምን ታዛቢ ሆናችሁ በሚል ብዙ ሺህ ገንዘብ የተቀጡበት ሁኔታ ማለሱ ስሉ አስታውሰዋል። መንግስትና ታጣቂዎች የፖለቲካ ስምምነት ላይ ባልደረሱበት ህዝቡን ወደ አላስፈላጊ ግጭት ማስገባት አንዱ ፍራቻችን ነው ስሉም ተናግረዋል። ኦፌኮ አባላቱን ጨምሮ የፓርቲ መሪዎች ባለፉት ዓመታት መታሰራቸውን የፓርቲው ጽህፈት ቤቶች መዘጋታቸውን በመግለጽ ነጻና ፍትሐዊ ምርጫ ይካሄዳል ብሎ እንደማያምንም ይናገራል። ኦፌኮ ማክሰኞ ሁለት ህዳር 23 ባወጣው መግለጫም በአዲስ አበባ ብቻ ምርጫ እንደሚሳተፍ እናም እስከ ምርጫው ድረስ ሁኔታዎች የሚሻሻሉ ከሆነም በሌሎች አካባቢዎችም ሊሳተፍ እንደሚችል ገልጸዋል። ከቢቢሲ ጋር ተቀዳሚ ምክትል ሊቀመንበር በነበራቸው ቆይታም ሐረርና ድረዳዋን ለመጨመር እንደሚችሉ ተናግሯል። ፕሮፌሰር መራረ በዚህ ምርጫ አዲስ አበባ ላይ ይወዳደራሉ እንደሆነም ተጠይቀውም እኔን የሚያውቀኝ የአምቦ ህዝብ ነው አምቦ ደግሞ ከሄድኩ አራት ዓመት አልፎኛል በማለት እንደማይወዳደሩ ተናግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ ግንቦት 24 2018 ዓ ም እንደሚካሄድ ጊዜያዊ የጊዜ ሰሌዳ አውጥተዋል።